ትክክለኛው የቫሊዝን ቅባት አሰራር ቫሊዝን ቅርንፉድ ሮዝመሪ ቅባት አሰራር በቤታችን ምንም አይነት ኬሚካል ነፃ የሆነ እንዲህ ኦርጂናል የሆነ ጭቃቅባት ለከርዳዳ ጸጉር እንዲሁም ጸጉራቸው አልበጠር እያለ ጫፍጫፉ ቅጥል ለሚያበቅልባችሁ ወይ ደግሞ ለሚረግፍ እጅግ ወሳኝ የሆነ ቅባት ነው ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። አብራችሁኝ ስለምትሆኑ ሁሌም እጅግ በጣም አመሰግናለሁኝ። አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ ነበር እንትን የሚለው የጸጉር ለጸጉር ለሰውነት፣ ለቆዳ፣ ለእግር፣ ለፊት ለተለያየ ነገር የተሰራ ግብአት ያለው ነው። እንደገና ልል ነው ያን ያህል ጥጥር ያለ እንደ ባልዚን ደረጃ አለው። አንደኛ ና ሁለተኛ ደረጃ አለው ባልዚኖች እና ያለ አይደለም። ምክንያቱም ስትቀቡት ምርግ አይለም ጫፉ ላይ ወይ ደግሞ ጸጉራችሁ ላይ ምርግ እንዳለ የሚቀር ባልዚን አይደለም። የሆነ ልልት ያለ ነገር ነው እና እንደ ቅባት እንደ ማንኛውም ጭቃ ቅባት አይነት ስለሆነ ይሄን በተጠቀሙት ብዬ እንደ ሀሳብ እሰጣለሁ እንጂ ባልዚን የሆነው ሁሉ መጠቀም ትችላላችሁ። ማጋዚኑ ውስጥ ጨምሬ እያፈላሁትኝ ወይ ደግሞ ለሶስት ለአራት ደቂቃ እሳት ላይ አድርጌው አሳይቻችኋለሁኝ። እሱን ትክክለኛውን ያን ያህል እሱ ደግሞ ብዙ አስተያየት አንዳንድ አስተያየት አይቻለሁና ይሸታል፣ ትንሽ ሽታ አለው ማለት ያን ያህል ከባድ ሽታ አይደለም፣ ትንሽ አለው ይላላችሁኝ። ይህ ደግሞ ምንም አይነት ሽታ የለውም ምንም አይነት ሽታ፣ በፈለጋችሁት የፈለጋችሁት ቦታ ተቀበታችሁ የምትሄዱት ቅባት ነው። ይሄ ጭቃ ቅባት ለደረቅ ለከርዳዳ ጸጉር እንዲሁም ጫፍጫፉ እየረገፈ ላስቸግራችሁ ከምትቆረጡት በዚህ መልኩ ማድረግ ትችላላችሁ። እዚህ ጋር ደግሞ የእርሙት ነው የሚያስፈልጋችሁ ፣ ማለቴ ብረት። ምክንያቱም ፕላስቲክ ከሆነ እንደዚህ ትኩሱን ስታደረጉበት የመቅለጥ እንትን ስላለው ጥንቃቄ። በስማም ሀቀኛ ነኝ ማለት ነው። በቃ ሙሉን ሴፍ የሆነው ማለት ነው። እና ሀቀኛ ናቸው ይባላል። ማለቴ እንደዚህ አይነት ነገር ብሎ ሲደረግ ማለት ነው እና በዚህ መልኩ ሀያ አራት ሰዓት መቆየት ራሱ አይጠበቅም። ከሶስት ከአራት ሰዓት በኋላ ይረጋል ራሱ። ግን እናንተ ያን ያህል መቆየት እኔ ከ- ከሀያ አራት ሰዓት በኋላ ምን አይነት ቅባት እንደሚሆን ላሳያችሁ። ፀጉሬን እንደምታዩት ሰርቸው ነበር ከፊቴ ከፊቴ ዝም ብዬ